ወይም ጀበል ዓረፋ የሚባለው ተራራው ጋር ጠጋ ሉ ለአ አልወጡም። አሁን የምታዩት ተራራው ላይ የሆነ የቆመ ነገር አለ። ተራራው ላይ ያለ ሐውልት የቆመ ድንጋይ ነገር፣ ቀጥ ያለ ነገር ታገኛላችሁ። ያ አረፋ ዙሪያ ብዙ ተራራዎች ስላሉ ጀበሉ ራህማ ይባለው ነብዩ አጠገቡ መጥተው የቆሙት ተራራ ይህ ነው የሚል ምልክት ለምልክትነት እንዲሆነ የተደረገ እንጂ ምንም ሌላ ነገር የለው። አንዳንድ ዙ ተራራ ላይ ወጥቶ መውጣት ብቻ አይደለም። እንደገና አሁኑም ይሄ ያለው የተተከለው ነገር ላይ ሚስም ሚያቅፍ አጠቅ፣ ይህ ሁሉ ምንም የለውም ባዶ ድንጋይ ነው። በቃ እስላምን ከመሩ ነገሥታት አንዱ ንጉሥ ለምልክት ብሎ ያስቀመጠው እንጂ ሌላ ነገር ምንም የለውም። ሌላ ነገር ምንም የለውም። ተራራው ላይ ነብዩ አልወጡም። እስከ ጫፍ አልወጡም። እዛው ምድር ላይ ታች ላይ ተራራ ውስጥ ተራራው አጠገብ ተራራው እንደምታዩት ድንጋይ በድንጋይ ነው። ዙሪያው ድንጋይ ነው። በድንጋይ ላይ ድንጋይ፣ በድንጋይ ላይ ድንጋይ፣ የተደራረበ ድንጋይ ነው። አንዱ ድንቋጥኝ ድንጋይ አጠገብ ሁነው ነው ነቢያችን ዱዓደ ሀታ ከግመላቸው አልወረዱም። ግመላቸው ላይ ሁነው ነው ዐረፋ ምድር የቆሙት።

እንቅፍ በጣም ካስቸገረንና ዱዓውና ቁርአኑ ዝክሩ ከተቀላቀለብን ወሰድ አርጎንሙ ተነስቶ መቆም ይቻላል፣ መንፀዳዳት ይቻላል፣ መብላትም መጠጣትም ይቻላል። ለዒባዳ ቀውይ እንሆን ብንበላውታና እንቆጥብ ከበሉ መፀዳዳት ስለሚመጣ የዒባዳ ጊዜ እንዳይወስድባችሁ ብዙ ጊዜ መፀዳዳጃ ቦታዎች ኦረፋ ምናምን ሊሆን ስለሚችል ማለት ነው። በዚህ በዓረፋ ምድር መቆምን አላህ የወፈቃቸው ወንድሞች እህቶች በድዋቸው አትርሱን በዱዓችሁ አትርሱን አደራ። ላለሁኝ ዐረፋን ምድር ስለ ዐረፋ ምገልፀውን ነገር ከማቆሜ በፊት ዐረፋ ለምን ዐረፋ ተባለች የሚለውን ወደ ስሟ ልነሳ። ዐረፋ ዐረፋ ተብሎ የተጠራበት ብዙ ምክንያቶች ይጠቅሳሉ ዑለማዎች። አንደኛው አባታችን አደምና ሕዋ ከጀነት ከተባሮ ከወጡ በኋላ አላህ ተውበታቸውን ተቀብሏቸው እንዲገናኙ አላህ የወፈቃቸው እዚህ ዐረፋ ምድር ነው። ዐረፋ ምድር ሲገናኙ አረፍተኒ አረፍትኒ አወከኝ፣ አወቅሽኝ ተባባሉ። በዛው ያቺ ቦታ አደምና ያ የተዋወቅንባት ቦታ የተገናኘንባት ቦታ በሚል ዐረፋ ምድር ተብላ ተጠራ ይችላሉ ቦታ እንደ ቦታ ማለት ነው። ሌላው ደግሞ ዐረፋ የሚለው የመጣው ከቦታው አንፃር አይደለም ከቀኑ አንፃር ነው ከቀኑ ማት ምን ማት ነው? ነቢዩላህ ኢብራሂም ዓለይሂ ሰላም ልጃቸውን እስማኤልን እንዲያርዱ አላህ አዟቸው ነበረ። ይህ ትእዛዝ በተከታታይ በምናም ነበር የተነገራቸው በትክክል ከአላህ ዘንድ የመጣ መሆኑን እርግጠኛ የሆኑት በዘጠነኛው ቀን ነው። በቃ እርግጠኛውን ያወቁት ነው ከአላህ መሆኑ ያወቁት በዘጠነኛው ቀን እርግጠኛ ሆኑ። በአስረኛው ቀን ወደ ተግባር ሄዱ ነው። ስለዚህ ከአላህ ዘንድ የመጣ እርግጠኛውን ያወቁባት ቀን ነች ዘጠነኛዋ ቀን። ለዚህ ነው አረፍት አውቅ ያለው የሚለው ነገር የተረዶት የሚል አለው። ሌላ ደግሞ አረፋ የሚለው ነገር ጅብሪል ዓለይ ሰላም ለነቢዩላህ እብራሂም ዓለይ ሰላም የሐጅን አፈጻጸም በዝርዝር ሲያስተምራቸው የነበረው አረፋ ምድር ላይ ነው። አረፋ ምድር እንደሚቆም ሁሉ ግን ሲያስረዳቸው ነበሩ። እንዲህ ይደረጋል አራፍተ ይላቸዋል። ይህ ሲያስረዳቸው ገባህ ገባ አወክ ይላቸዋል። አዎ አወክ ይሉታል። ከዛ እንዲህ ይደረጋል፣ እንዲህ ይደረጋል። የሐጅን አስፈጻጸም ስንሳት በሙሉ ሲነግራቸው አወክ፣ አዎ፣ አወኩኝ፣ አው አወኩኝ ያሉት እዚህ ቦታ ነው። ስለዚህ በዛ ነው አረፋ የሚለው ስም የተሰጠም የሚላል። ሌላም ሌላ ምክንያት ሊጠቀስ ይችላል። አልሙሂም አረፋ የተባለው ይህ ምድር ነው። በየትኛውም ስም ይጠራ ከስሙ ደለ መሓጃችን በዚች ቦታ ላይ ዘጠነኛው ቀን የሚደረገው ዒባዳ ነውና፣ በዚች ቀን በዒባዳ ላይ ምን በረታ አላህ አድርገን።